ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በተለመደው ልዩ አጀንዳ ክፍለ ጊዜያችን ተጠናክሮ የቀጠለውን የኢትዮጵያ ጤና ባለሙያዎችን ስራ ማቆም አድማ እንመለከታለን። ለጣቢያችን ቤተሰብ ሆናችሁ እየደገፋችሁን አብራችሁን ስለምትቆዩ ቀድመን እናመሰግናለን። በሁሉም ክፍለ ጊዜዎቻችን በኩል የምንዳስሳቸው ጥልቅና ያልተቀመሱ እይታዎች በሰዓቱ እንዲደርሷችሁ ጣቢያችንን ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ወዳጅነታችሁን አጠንክሩ እንላለን። አሁን በቀጥታ ወደ ልዩ አጀንዳ ጉዳያችን እናልፋለን። የኢትዮጵያ ጤና ባለሙያዎች ያለፈውን አንድ ሳምንት በከፊል ስራ ማቆም አድማ ላይ ሆነው ሲያሳልፉ ከመንግስት በተሰጠ የእስርና የማዋከብ ምላሽ እስከ መቶ የሚደርሱ የጤና ባለሙያዎች በቁጥጥር ስር ውለው ጥቂቶቹም ፍርድ ቤት ቀርበው ክሳቸው እንደተደመጠም ይታወቃል በከፊል የሆነው የጤና ባለሙያዎቹ ስራ ማቆም አድማ በተቆረጠለት የእቅድ ቀነ ገደብ መሰረት ከነገ ሰኞ ጀምሮ ወደ ሙሉ ስራ ማቆም አድማ እንደሚሸጋገርም የንቅናቄ አስተባባሪዎች አሳውቀዋል ለንቅናቄው በወጣው የክንውኖች ዝርዝር መሰረት እሁድ የድንገተኛ ህክምና ክፍልና የጽኑ ህሙማን ማገገሚያ ክፍሎች ከታካሚዎች ነጻ ተደርገው የሚቆዩበት እንደሚሆን ም ተነግሯል አድማው ወደ ሙሉ ስራ ማቆም አድማ ይሸጋገርባቸዋል ተብለው በሚጠበቁ ሆስፒታሎች ውስጥ ዛሬ እሁድ የሚኖሩ ተግባራት በነገው ለት ለሚኖረው ሁኔታ ወሳኝ እንደሚሆኑም እየተጠበቀ ነው እሁድ ተረኛ ሆነው በትራያዥ ና ሊይዘን ተቀምጠው የሚገኙ የንቅናቄው ደጋፊ ሰራተኞች ማንንም ታካሚ እንዳይቀበሉ ከጤና ባለሙያዎቹ ማሳሰቢያ የተሰጠ ሲሆን ከአይሲዩ ና ከድንገተኛ ህክምና ክፍሎች በሪፈራልም ሆነ በሌላ መንገድ ሊሰናበቱ የማይችሉ ታካሚዎችን ኃላፊነት ለተቋሙ አመራሮች አሳልፎ የመስጠትና ለመጨረሻ ጊዜ የመረካከብ እውነቶች የሚካሄዱበት መንገድም የሚጠበቅ ነው። በዚሁ በመጨረሻ ቀን ለታካሚ ቤተሰቦችና ለተቋም አመራሮች ለሚሆነው ሁሉ እንዲዘጋጁና አማራጮቻቸውን እንዲያማትሩ እና ማሳሰቢያዎች እንደሚተላለፉ የንቅናቄው ፕሮግራም ይገልጻል። በዚሁ አግባብ ግራ የተጋቡ ታካሚዎችና አስታማሚዎች ቀድመው በራሳቸው ወደ ግል ሆስፒታሎች ለመዘዋወር እየሞከሩ እንደሚገኙ ሲታወቅ አጋጣሚውን ተጠቅመው ያልተገባ ትርፍ ሊያካብቱ ከሚሞክሩ የግል የህክምና ተቋማት ራሳቸውን እንዲጠብቁ ምክር ተለግሷል። እየተፈጠረ የሚገኘው ሁኔታ ለሐኪሙና ለጤና ዘርፍ አገልጋዩም ቢሆን እጅግ አሳዛኝ እንደሆነ ሊታወቅ ይገባል ያሉት የንቅናቄው አስተባባሪዎች የህዝቡን ምሬትና ሰቆቃ ለመፍታት አቅሙ ያለው በመንግስት እጅ እንደሆነ ይታወቅልን ሲሉም ተናግሯል። በመላው ሀገሪቱ በሚገኙ ትላልቅ የሕክምና ኮሌጆች ውስጥ አርፈው በትምህርትና በስራ ላይ ይገኙ የነበሩ ሬዚደንትና ኢንተርን ባለሙያዎች ወደ ስራ ገበታቸው የማይመለሱ ከሆነ የተረከቧቸውን ማረፊያ ዶርሚተሪዎች ለቀው እንዲወጡ መታሰዛቸውን ተከትሎ ተማሪዎችም ወደ የቤተሰቦቻቸው እየተመለሱ እንደሚገኙ ታውቋል። በዚሁ አጋጣሚ ከመኖሪያቸው ተፈናቅለው ችግር እያስተናገዱ የሚገኙ ሬዚደንት ሐኪሞችን መልሶ ለማቋቋምና ለመታደግ ኃላፊነቱን የሚወስድ የገንዘብና ሕጋዊ ማማከር ድጋፍ የሚለግስ ቡድን በንቅናቄው አስተባባሪዎች በኩል ይፋ ተደርጓል። ከትምህርትና ስራ መታገድን እያስተናገዱ የሚገኙት ሐኪሞችና የጤና ባለሙያዎች ንቅናቄው መልስ አግኝቶ ለሁሉም የተመቻቸው ሁኔታ ተፈጥሮ ወደ የኃላፊነታቸው እስኪመለሱ ድረስ የከፋ ችግርን እንዳያስተናግዱ እገዛ የሚያደርገው ይህ ቡድን ለብዙዎች ተስፋ የሚሆን ሲሆን በህግ ጉዳይም በሀኪሞቹ ላይ የሚመዘዙ የህግ አንቀጾችን ለመከላከል የሚችል የህግ ቡድን ተቋቁሞ መገኘቱ ከቀን ወደ ቀን የንቅናቄው ጥንካሬና አደረጃጀት እየጎለበተ እንደሚገኝ ለማስተዋል ተችሏል። የጤና ሚኒስቴር በበኩሉ በየጤና ዘርፍ አገልጋዮች ተወካዮች ናቸው ካላቸው አካላት ጋር ተገናኝቶ ውይይት ማድረጉን ገልጾ የነበረ ሲሆን የንቅናቄው ማዕከላዊ አስተባባሪዎች ግን በማህበራዊ ገጻቸው በኩል ባጋሩት የማረጋገጫ መልእክት ከሚኒስትር መስሪያ ቤቱ ጋር የተደረገ ምንም ውይይትና ድርድር አለመኖሩን አሳውቋል። በጳውሎስ ሆስፒታል በነበሩ የነርሲንግና የሚድዋይ ፈሪ ዲፓርትመንት ሰራተኞች አስቸኳይ ስብሰባ የተወሰኑ የሆስፒታሉ ሰራተኞች ወደ ስራ ገበታቸው ለመመለስ ፈቃደኛ ሆነው እንደተገኙ ሲነገር የሀኪሞች። የሐኪሞቹ ሙሉ ስራ ማቆም አድማ ግን በተያዘለት ፕሮግራም እንደሚቀጥል ማረጋገጫ ተሰጥቷል። ሐኪሞቹና የጤና ባለሙያዎቹ ከዘረዘሯቸው አስራ ሁለት ነጥቦች መሀል የመጨረሻው ጤና ሚኒስትር በአዲስ መልኩ ናሽናል ሄልት ሰርቪስስ ወይም ብሔራዊ የጤና አገልግሎቶች ተብሎ እንዲዋቀር የሚጠይቅ እንደመሆኑ፣ ይህ የመዋቅር ለውጥ ደግሞ በቀጥታ የሚመለከተው የሀገሪቱን ጠቅላይ ሚኒስትርና ሚኒስቴሪያል ካቢኔታቸውን ከዛም የህዝብ ተወካዮችን እንደመሆኑ ጥያቄያቸው ከሚኒስትር መስሪያ ቤቱን በላይ በሆኑ አካላት ትኩረት እንዲያገኝ የሚጠበቅ ሆኗል እስካሁን ግን ምንም ለውጥ አለመታየቱ ጉዳዩን በአግባቡ ለመፍታት በመንግስት በኩል አለመታሰቡን የሚያስገነዝብ ነው እያሉ ያሉ ሐኪሞችም ተሰምተዋል። የመንግስት ማክሮ ኢኮኖሚክ ሪፎርም ከአይኤምኤፍ የብድር ሁኔታዎች ና የገንዘብ አጠቃቀም ምክሮች አንጻር እንደመራመዱ መንግስት ወጪውን እንዲቀንስ እንጂ በደሞዝ ና ሌሎች መልኮች ወጪው እንዲበዛ አይመክርም። መንግስት ለዚህ የሐኪሞች ና የጤና ባለሙያዎች የደሞዝና ጥቅማ ጥቅም ጥያቄ ቀጥተኛ መልስ ከሰጠ ከያዘው ኢኮኖሚያዊ አቅጣጫ አንጻር ከመጋጨቱም በላይ ለሌሎች ቅሬታ ላላቸውና በተመሳሳይ አካሄድ ፍላጎታቸውን ማስመለስ ለሚችሉ የሌላ ዘርፍ አገልጋዮችም ማበረታቻ ሰጥቶ የሚያልፍ ይሆናል ተብሎ ይፈራል። ስለዚህም መንግስት በየደረጃው ሰራተኛውን አባብሎ ወደ አገልግሎቱ ለመመለስ የሚሄድበት የቢተኝነት ርቀት ከያዘው አቋምና ለሌሎች ከሚያስተላልፈው የጥንካሬ መልእክት አንጻር ሲታሰብ ንቅናቄው ገና ብዙ ርቀት እንደሚጓዝ ለመገንዘብ አያዳግትም። ከፖለቲከኛ ጀዋር መሐመድ ሚና ጋር በተገናኘ ሐኪሙም ይሁን በህብረተሰቡ መሀል መከፋፈል ያለ መሆኑ ሲታወቅ፣ ፖለቲከኛው ግን የመረጃ ምንጭ ማዕከል ሆኖ ከንቅናቄው አስተባባሪዎች እኩል ሚናው እየሰፋና ና ስሙም ከባለሙያዎቹ ጥያቄ ጋር በተደጋጋሚ ተቆራኝቶ መጠቀሱን ቀጥሏል። ይህም በአንዳንድ የንቅናቄው ደጋፊዎችና ተሳታፊዎች ዘንድ በመልካም ጎኑ የታየ ሳይሆን ቀርቷል። የፖለቲከኛው ሰፊ ተሳትፎም በመንግስትም በኩል የንቅናቄውን ተቀባይነት ለማሳጣትና ለማጣጣል ዋና ማጥቂያ ነጥብ ሆኖ ተገኝቷል። ለህብረተሰቡ በሚተላለፉ ማሳሰቢያዎችም ይሁን በሚዘጋጁ የውይይት መድረኮች ላይ የንቅናቄው ጠንሳሽና አቀጣጣይ ጀዋር መሐመድ ነው ተብሎ መነገሩ የሐኪሙን ተነሳሽነትና ለንቅናቄው ጥያቄዎች ኃላፊነት የመውሰድ ፍላጎት እየቀነሰ መምጣቱም እየተነገረ ይገኛል። በሚቀጥሉት ቀናት የሚኖረው የንቅናቄው ሁኔታ በሁሉም የሚጠበቅ ሲሆን መንግስት እልህ መያያዙን ወደ ጎን በማድረግ ለባለሙያውም ለህዝቡም ደህንነትና እርጋታ በሚመጥን መልኩ በውይይትና መተሳሰብ ላይ የተመሰረተ ምላሽ እንዲሰጥ የሁሉም ፍላጎት ሆኗል። ለዛሬ በልዩ አጀንዳ ይህንን ተመልክተናል። በቀጣይ ቀናት የሚኖረውን የንቅናቄውን ሁኔታም እየተከታተለን የምናደርሳችሁ ይሆናል። የቻናላችን ቤተሰብ እየሆናችሁ አብራችሁን እንድትቆዩም እንጋብዛለን። ለዛሬ ሰላም።